የቴክኖሎጂ አጠቃቀምን በማሻሻል ግቢውን ለስራ ምቹ ማድረጉን ልህቀት ዲዛይን እና ቁጥጥር ኮርፖሬሽን አስታወቀ። ኮርፖሬሽኑ የሰራቸውን ስራዎች የፌዴራል እና የክልል ከፍተኛ የስራ ኃላፊዎች በተገኙበት አስመርቋል። አረጋዊ ታደሰ ልህቀት የዲዛይንና ቁጥጥር ኮርፖሬሽን የመንግስት የልማት ድርጅት ነው በመጠጥ ውሃ በመስኖ በኤነርጂና በሌሎች የስራ ዘርፎች የጥናትና ዲዛይን እንዲሁም የግንባታ ማማከር አገልግሎቶችን ይሰጣል ተቋሙ ራእዩን ለማሳካት በ2017 የሪፎርም ስራዎችን ሰርቷል ለሰራተኞቹ ምቹ የስራ አካባቢ መፍጠር አንዱ ከሰራቸው ስራዎች ውስጥ ይካተታል የቴክኖሎጂ አጠቃቀም ማሻሻል ላይም ቢሆን የተለየ ትኩረት ሰጥቶ መስራቱን የኮርፖሬሽኑ ዋና ስራ አስፈጻሚ አቶ አብርሃም አያሌው ተናግረዋል በዚህም የሰው ሀብት አያያዝ ስርአቱን ጨምሮ የፋይናንስ ጉዳዮችን ሙሉ በሙሉ ዲጂታላይዝ ማድረጉን አቶ አብርሃም ተናግረዋል። የተቋሙ ላይ ከዚህ በፊት ካለው ለየት ባለ መንገድ ከቴክኖሎጂ ጋር ተያያዘ ዲጂታላይዝ የማድረግ ስራ ስንሰራ ቆይተናል። ይህ የዲጂታላይዜሽን ተግባር ተቋሙ ላይ አንድም ስራን በማቀላጠፍ በአጭር ጊዜ ብዙ ስራዎችን ለመፈጸም እድል የሚፈጥር፣ በሌላ በኩል ስናየው ወጪ በጣም ቆጣቢ ከወረቀት ነጻ የሆነ ሲስተም ስለሆነ በቀላሉ አክሰስም ማድረግ ስለሚቻል ትኩረት አድርገን ተቋማችን እንደ ተቋም በምህንድስናው ዘርፍ ላይ ትኩረት አድርጎ የሚሰራ ስለሆነ ዲጂታላይዜሽን ላይ እየሰራ ነው። ለዚህ ማሳያ የሚሆኑ ስራዎች ይኖሩናል። አንዱ ከፋይናንስ አሰራር ጋር በተያያዘ ፋይናንስን 100% በሚባል ደረጃ ዲጂታላይዝ አድርገናል። የግዢ ሲስተሙን በተመሳሳይ ከውስጥ የለውጥ ስራዎች በተጨማሪ ኮርፖሬሽኑ በሀገር አቀፍ ደረጃ ግዙፍ ፕሮጀክቶች ላይ እየሰራ ይገኛል። ያሉት ዋና ስራ አስፈጻሚው በጥራት በመስራት ተመራጭ ለመሆን እየተጋ እንደሚገኝ አመላክተዋል። ክልላችን ውስጥ ቢሮዎች ላይ በጣም ትኩረት አድርገን እየሰራ ነው፣ ግን አንዳንድ ቢሮዎችን እናንተ ታውቃላችሁ እያስባለው ከጠቅላይ ፍርድ ቤት ጀምሮ ያሉትን የማማከር ስራዎችን ሌሎችም በዚህ ልክ ውብ እንዲሆኑ ባሕር ዳር ከተማ ውስጥ ያለውን ከዋተር ፍሮንት እስከ አልማ ድረስ ያለውን የአስፓልት መንገድ በነፃ ዲዛይን ጭምር ይሰራ ነው። የእኛ ተቋም ነው። አሁን የማማከር ስራውንም እኛን የምንከታተለው ከተማ ውስጥ የሚሰሩ የአስፓልት መንገዶችን ከክልሉ ውጭም ባለው ደቡብ አካባቢም ጀምረናል። በተመሳሳይ ቤንሻንጉል አካባቢም ጀምረናል። አፋር አካባቢ ጀምረናል። ስለዚህ ስራዎች ሌላ አካባቢም አዲስ አበባም የያዝነው ስራ አለ። ኮርፖሬሽኑ የሰራቸውን ስራዎች ባስመረቀበት ወቅት የተገኙት የአማራ ክልል የመንግስት ልማት ድርጅቶች አስተዳደር ዋና ዳይሬክተር አቶ አበባ ጌቴ ኮርፖሬሽኑ የሰራው ስራ ሰራተኞች በስራቸው ላይ እንዲተጉ የሚያስችል መሆኑን ገልጸው ሌሎች የልማት ድርጅቶች ከዚህ ተሞክሮ ሊወስዱ ይገባል ብለዋል። ይሄ የሪፎርም ስራ የጊዜ ቀዳደም ካልሆነ በስተቀር በተለያየ ጊዜ ቢሆንም በሁሉም የልማት ድርጅቶች የተጀመረበት ሁኔታ ነው ያለ። ይሄንን በነገራችን ላይ በሰባት ወር ግምገማችን ሌሎች የልማት ድርጅቶችም መጠው እንዲያዩና ልምድ እንዲወስዱ ከራሳቸው ጋር አነጻጽረው እንዲገመገሙና የቀራቸውን እንዲያስተካክሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ መሰረት አሁን ያለው የለውጥ እንቅስቃሴ የለውጥ ሪፎርም አፈጻጽም በሁሉም አካባቢ ያለው እንቅስቃሴ መልካም የሚባል ነው። ልህቀት የዲዛይንና ቁጥጥር ኮርፖሬሽን በ2022 በአፍሪካ ደረጃ ተወዳዳሪና ተመራጭ የምህንድስና አማካሪ ለመሆን ራዕይ ሰንቆ እየሰራም ይገኛል።